በሰሙን ህማማት እንዳናደርጋቸው የተከለከሉ ነገሮች ሲኖሩ ይሆን? እሱን እናያለን። በሰሙን ህማማት ብናደርገው መልካም ሆነ፣ መከልከል አይደለም። ያልተከለከለ ግን ብናደርገው መልካም ነው ተብሎ የታዘዘው አንደኛው ከመልካም ምግቦች መከልከል ነው። ይህም ማለት ከተቻለ በጨው እንጀራ መብላት እና በበርበሬ እንጀራ መብላት እና በውሃ ብቻ መጠጣት ታዝዟል በፍትሐ ነገስት አንቀጽ 15 ላይ በተደነገገው መሰረት በዚህ ሳምንት የጣመውን የላመውን ከመብላት ይልቅ ይህንን መብላት እንዲገባ ታዟል። መከልከል አይደለም ብናደርገው መልካም ነው ተብሎ ታዟል። የክርስቶስን መከራውን የምናስታውስበት ሳምንት ስለሆነ ይህንን ልናደርግ ይገባናል። የህይወት ጣይምን ያገኘንበት ስለሆነ ከምግብ ጣይም መከልከል ስለሚገባ ነው ይህን የታዘዘው ማለት ነው። ከዚያ ውጭ ባልና ሚስት የግድ የግድ በምንጣፍ እንዲለዩ የታዘዘበት ይህ ሳምንት ነው። በተለየ ሁኔታ ማለት ነው እና ክርስቲያን የሆነ ሁሉ በዚህ ሳምንት በምንጣፍ አብሮ መተኛት የማይቻልበት ዘመን ወቅት ነው ይህ ሳምንት ማለት ነው። ሶስተኛው በዚህ ሳምንት እንዳናደርገው የተከለከለውም እንዲሁ የአማሩ ምንጣፎች ላይ እንዳንተኛ ወርደን መሬት ላይ እንድንተኛም የታዘዘበት ሳምንት ነው ይህ ሳምንት። ከዚያዎች ምዕመናን እንግዲህ በበጎ ፈቃዳቸው በባዶ እግራቸው የሚሄዱ አሉ። እሱ መልካም ነው፣ ከተቻለ መልካም ነው። ካልሆነ ግን የግድ ነው ማለት አይደለም በባዶ እግር መሄድ እና ይህን የማያደርጉትም እንዳይሳቀቁ የሚያደርጉትም ደግሞ እንዳይመጻደቁ ነው። ይህንን ምለው ሁለቱም ተጠንቅቆ ሊያደርጉት ይገባል። ቢያደርጉት መልካም ነው። ባያደርጉትም ግን የተከለከለ ወይም ደግሞ የተወገዘ እንዳልሆነ ለማሳየት ስለፈለግኩ ነው ያነሳሁት። ከዚያ ውጭ ማማተብ በሰሙናዊ ማማተብ ይገባል። ስ ያይገባም ብላችሁ የተጠየቁ ሰዎች አላችሁ። ማማተብ በዚህ ሳምንት አልተከለከለም። ማማተብ እንችላለን። ይህ ማለት በዚህ ሳምንት በነገራችን ላይ በመስቀል አምሳል መባረክ በብሉይ ኪዳንም ነበረ ያይቆብ ኦሪዘ ፍጥረት ምዕራፍ 49 ላይ ስንመለከት እንደምናነበው እጁን አመሳቅሎ የዮሴፍ ልጆች ይባረካቸው እንደነበረ ተጽፏል። ሌሎች ሌሎች ምልክቶች ይታያሉ። የመስቀል ምልክቶች ነበሩ። ባለመመላክትም የመስቀል ምልክት ነበረ። የተከለከለ ወይ ሳምንት ስሬታ ኃጢአት ነው። ከካህኑ መባረክ ነው። ያም ስሬታ ኃጢአት የሚያሰጥ ስለሆነ ነው እንጂ ማማተብ ኃጢአት ስለሆነ አይደለም። የተከለከለ የማይከለከል መሆኑን ልብ ማለት ይገባል። እንዳትከራከሩ ነው ይህንን የምለው፣ አስቀድም የምናገረው ማለት ነው። ከዚያ ውጭ ጸሎት ነው ጸሎት የተከለከለ ጸሎት የለም በዚህ ሳምንት። ጸሎተ ቅዳሴ ነው የማይቀደሰው በቤተ መቅደስ፣ እንጂ የተከለከለ ጸሎት የለም። በግብረ ሕማማት ቢሆን የታዘዘው እስከ አርብ ድረስ ሀመው ሞተ፣ ታመመ ሞተ እስከሚለው ድረስ ጸልዩ የሚል ትእዛዝ ይገኘዋናል በግብረ ሕማማት እንጂ ከዚያ ያለፈ ይህን ጸልዩ ይህን አትጸልዩ የሚል ስለሌለ፣ መልክም ሊሆን ይችላል ውዳሴም ሊሆን ይችላል ብትጸልዩ መልካም ነው ክርስቲያኖች እና በዚህም መከራከር ስለማይገባ ምን ማነሳው፣ መጨረሻ ላይ ማነሳው ሰላምታ ነው። ሰላምታ፣ ሰላም መባባል ይቻላሉ። የይሁዳ ሰላምታ ይሁን ብናል ብሎ የሚያስቡ ሰዎች አሉ። የይሁዳ ሰላምታን እና የሰውን ሰላምታ ምንጊዜም ቤተክርስቲያን ስታወግዛችሁ ትኖራለች። በየትኛውም ጊዜ የይሁዳ ሰላምታ የሚያቀርቡ ሰዎች አሉ እኮ። ይሄ ማለት ተንኮል ያለበት ፍቅር የሌለው፣ ግን ደግሞ ላዩ ፍቅር የሚመስል ሰላምታ ማለት ነው። የይሁዳ ሰላምታ እንዲህ አይነት በእንዲህ አይነት አኗኗር የሚኖሩ ሰዎች እኳ አሉ። እንዲህም እየኖሩ ግን በዚህ ሳምንት ክርክር ሲያነሱ ይታያል እና የተወደዳችሁ እግዚአብሔር ቤተሰቦች ሰላምታው በራሱ የሚጎዳው ነገር የለውም እና ከይሁዳ ሰላምታ የራቀ ነው የኛ ሰላምታ። ምንም ጥርጥር የለውም። በዕለት ሐሙስ ብቻ ግን በግብረ ሕማማት እንደተጻፈው ከሰላምታ ይከልከሉ የሚል ንባብ ተጽፎ ይገኛል። ከዚያ ያለፈ ግን አሁን የዛን ቀንም ቢሆን አድርገውት ቢገኙ መይመናን ኃጢያት ነው ማለት ግን አይደለም እና በዚህም እንዳትከራከሩ፣ እንዳትጨናነቁም ነው ይህንን መናገሬ። ከዚያ ውጭ በመጨረሻ አንድ ልበል። በዓላት ቢኖሩ በዚህ በሰሙነ ሕማማት መስገድ ይገባል ወይስ አይገባም ብላችሁ የምትጠይቁ ሰዎች አላችሁ። በሰሙነ ሕማማት ስግደት የሚከለክል ምንም አይነት ነገር የለም። በሰሙነ ሕማማት በ5500 ዘመን ውስጥ እንደነበሩ ሰዎች ሆነን ነው የምንሰነብተው እና በ5500 ዘመን እንደነበሩ ሰዎች ሆነን መስገድ አለብን። በዓሉን እኮ የምናከብረው በስግደት ነው። በዚህ ወቅት ያሉ በዓላት በሙሉ የሚከበሩት በስግደት ነው። ሌላ ጊዜ ቢሆን በቁርባን፣ በቅዳሴ፣ በማህሌት እናከብራቸዋለን። አሁን ግን ማህሌቱም፣ ቁርባኑ፣ ቅዳሴውም የለም። የምናከብረው በምንድን ነው? በስግደት ነው ማለት። ለዚህም ነው ከጌታ ዘጠኝ ታላላቅ በዓላት መካከል አንዱ ዕለት ነው፣ ስቅለት ነው። ስቅለትን በስግደት ነው የምናከብረው። ታዲያ ከዚህ የሚበልጥ እ በዓል የለም። የሚካኤል የማርያም እንዳንሰግድ ማን ነው የሚከለክለው? እና ይሄ ምናልባትም ከእውቀት ማነስ የተነሳ ክርክር ካልሆነ በስተቀር ምንም የሚያከራክር ነገር አይደለም። በቤተክርስቲያናችን ሊቃውንትም ዘንድ፣ በጥንታውያን መምራን ዘንድ አይከለከልም። መስገድ ይገባል፣ ልትሰግዱ ይገባል። ስንፍና ካልሆነ በስተቀር ሌላ የሚከለክለን ነገር የለም ለማለት ነው። የተወደዳቸው እግዚአብሔር ቤተሰቦች ይህን ሳምንት መድኃኒታችን ኢየሱስ ክርስቶስ መከራ የተቀበለበት ነው እና መከራውን በመሳተፍ በህሊናችን አብረን በመሰቀል የመከራው ተሳታፊዎች ከሆን የበረከቱም ተካፋዮች እንሆናለን እና በረከተ መስቀሉ እንዲያሳትፈን እግዚአብሔር ፈቃዱ ይሆንልን። እግዚአብሔር ይስጥልኝ።